ደግሞ ደሞ ሰው ሲኖር ለመጀመሪያ ለህልናው የሚኖር ሰው ከሆነ ሰው ነው ይባላል። ለሆድ ብቻ የሚኖር ከሆነ ደግሞ አህያ ነው። ስለዚህ ለምንድን ነው ኛ ለሆዳችን ብቻ መኖር አይገባም ለህልናችን መኖር ይገባናል። እንዴት ትልቅ ህዝብ ነን፣ ታሪክ ያለንን ባህል ያለን ህዝብ ነን። በባህላችን መኩራት ይገባል። አሁን የአየቶቻችንና የቅድመ አየቶቻችን ባህል እየቀረ ትግርኛ ዝፈን የሚለው አሁን አዲስ ፈሊጥ መጥቷል። አድረመጽ አምና ተማሪዎች አቅርቡ ተብሏል። የባህላችሁ አቅርቡ ተብሏል። የአድረመጽ ሰዎች ህፃኖች ልጆች ትክክለኛ የአባቶቻቸውን ባህል ይዘው ሲቀርቡ ጎፈሬውን፣ ገንባሌውን፣ መሳሪያው ምናምን ብለው ፉከራውን ይሸያሉ ሲዘፍኑ ከዳንሻ የጸገዴ የተወከለው ደግሞ ከዲቪዥን የሚባለው ቦታ ማለት የትግሬዎች ልጆች ተሰብስበው ተማሪዎች ደግሞ ከወረ ይዘው የመሃል ትግራይ ባህል ይዘው ቀረቡ። ዳኞች ትግሬዎቹ ነው። አንደኛ ለመናወጡት ጸገዴ ወረዳ ወክለው ለሄዱት ትግሬዎች አንደኛ ተዋል። ወልቃይትን ወክለው የቀረው ትክክለኛ ወልቃይት እሴቶችን አንስተው የተጫወቱ ደግሞ የመጨረሻ ናቸው። አላም ያን ምንድነው የሚሰራው? ያለ ሆን ተብሎ ከህገ መንግስቱ ውጭ የህገ መንግስት ምንድነው የሚለው? አንድ ህዝብ አንድ ብሔር ብሔረሰብ ህዝብ በባህሉ በቋንቋው መኩራት ይገባል፣ ባህሉን ቋንቋውን ማሳደግ ይገባል ይላል። አሁን እኛ ቋንቋችን ባህላችን እንዳናሳድግ ስሜታችን እንድንጎዳ እየተደረገ ነው ማለት። እኔ አሁን አሁን ተወለድኩን በርሂን አንድ አባት ነው ነው።